የሚገባውት ዘመናዊነት ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በጋዛ ሁኔታ ላይ የሚያተኩር ዓለም አቀፍ ጉባኤ በቀጣዩ ሳምንት በግብፅ እንደሚካሄድ ተነገረ። የአሜሪካ ፕሬዚዳንት ዶናልድ ትራምፕናም ሌሎች በርካታ የዓለም መሪዎች እንደሚገኙ ሲነገር፣ ጉባኤውን ያዘጋጁት የግብፅ ፕሬዚዳንት አብዱልፈታህ አልሲሲ ናቸው። የጉባኤው ዓላማም ለትራምፕ የጋዛ የሰላም ዕቅድ ዓለም አቀፍ ድጋፍ ለማሰባሰብ ነው ተብሏል። በጦርነቱ ማግስት ጋዛን በማስተዳደር ሂደት ጸጥታና መልሶ ግንባታን በመሳሰሉ ቁልፍ የሰላም እቅድ ነጥቦች ላይ ንግግር መቀጠሉ ሳይዘነጋም በጉባኤው እንደሚሳተፉ ወይም ደግሞ እንዲሳተፉ ለጀርመን፣ ፈረንሳይ፣ ብሪታንያም፣ ጣሊያን፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ዮርዳኖስ፣ ቱርክ፣ ለሳውዲ አረቢያና ፓኪስታን እንዲሁም ኢንዶኔዥያ መሪዎች ወይም ውጭ ጉዳይ ሚኒስትሮች የግብዣ ደብዳቤ መላኩ ታውቋል። ትራምፕ የጋዛ ተኩስ አቁም ሰነድ ለመፈረም ወደ ግብፅ እንደሚሄዱ ቀደም ሲል የተያዘ የጉዞ ፕሮግራም በመኖሩ በዚያው እንደሚሳተፉ ሲጠበቅ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን አይገኙም ተብሏል። ኔታንያሁ በስምምነቱ መሰረት ታጋቾችን ለመቀበል እርዳታ የሚሰጡ ሆስፒታሎችና ሌሎች ተቋማትን እየጎበኙ ናቸው። በሌላ ዜና ሐማስ ለ7000 ተዋጊዎቹ ጥሪ ማቅረቡ ተነግሯል። እስራኤል ከተወሰኑ የጋዛ አካባቢዎች ለቃ መውጣቷን ተከትሎ ሐማስ ለ7000 ተዋጊዎቹ ጥሪ ማቅረቡን ዘገቦች አመልክተዋል። የሐማስ ጥሪ ጋዛን በጦርነቱ ማግስት ማን ይቆጣጠራል የሚል ጥያቄ ሙሉ በሙሉ ምላሽ ባላገኘበት ወቅት የተሰማ ነው። ያም ሆኖ እስራኤል ለቃ ስትወጣም የሚፈጠረውን ክፍተት ለመሙላት ሐማስ ተዋጊዎቹን ከመጥራት ጋር ተያይዞ አምስት አዳዲስ አስተዳዳሪዎች መሰየሙ ታውቋል። የሐማስ ታጣቂ ክንፎች አንዳንዶቹ ሲቪልና ሰማያዊ ደንብ ልብስ እንዳጠለቁ በበርካታም የጋዛ ክፍሎች አሰማርቷል የሚሉ መረጃዎች በሌላ በኩል ወጥተዋል። ከእስራኤል ጋር በተደረሰው የሰላም ስምምነት አሁንም ምላሽ ያላገኙ ነጥቦች አሉ። ሐማስ ትጥቅ ለመፍታትና ጋዛ ከወታደራዊ እንቅስቃሴ ነፃ እንዲሆን እንዲሁም ጋዛን በቀጣይ ማን ያስተዳድራል የሚሉት ነጥቦች እስካሁን መግባባት አልተደረሰባቸውም። ሌላው አጣብቂኝ ጉዳይ የእስራኤል ጋዛን በምን ያህል ጊዜ ለቃ ትወጣለች የሚለው ሲሆን በሰላም ዕቅዱ እስራኤል ከጋዛ ቀስ በቀስ ለቃ እንደምትወጣ ሲያመለክት፣ ሐማስ ግን ታጋቾች በተለቀቁ ማግስት እስራኤል ሙሉ በሙሉ ከጋዛም እንድትለቅ ይፈልጋል። በስምምነቱ መሰረት ሐማስ ነገ ወይም ከነጎዲያም ማክሰኞ ማለት ነው ታጋቾችን ይለቃል ተብሎ ይጠበቃል። የአሜሪካው መሪ ያሸንፋሉ ተብሎ ሲጠበቅ ኖቤል የሰላም ሽልማት ወደማይወዷት ሀገር ቬንዙዌላ መግባቱ አሁንም አነጋጋሪ እንደሆነ ቀጥሏል። ትራምፕ ግዳይ ሊጥሏቸው የ50 ሚሊዮን ዶላር የእስር ሽልማት ያወጡባቸውን የቬንዙዌላ ፕሬዚዳንት ማዱሮን በመታገል የምትታወቅ ተቃዋሚ መሪ የዘንድሮውን የሰላም ኖቤል ማሸነፏ ይታወቃል። በጋዛ ተኩስ አቁም ስምምነት እንዲደረስ በማድረጋቸው ትራምፕ እንደሚያሸንፉ የሁሉም መገናኛ ብዙሃን ግምት ነበር። በትላንትና ውለት በቬኔዙዌላ ዲሞክራሲ እንዲቀጣጠል ከአምባገነን ወደ ዲሞክራሲ ስርዓት ሰላማዊ ሽግግር እንዲደረግ ታግላለች ብሏል የኖቤል ሽልማት ኮሚቴ የ2025 የሰላም ኖቤል አሸናፊዋን ማሪያ ኮሪና ማቻዶን የተወለደችው ቬንዙዌላ ዋና ከተማ ካራካስ ዕድሜዋ 58 ነው። በ2002 ወደ ፖለቲካ ከመግባቷ በፊት ኢንዱስትሪያል ኢንጂነሪንግ ተምራለች። በሰላምና ዲሞክራሲ አራማጅነቷም በላቲን አሜሪካም ታዋቂና በምሳሌነት ከሚጠቀሱ ፖለቲከኞች አንዷ መሆኗ ይነገራል። ባሎት ኦቨር ቡሌት ትላለች። ሁሌም ስለ ስራዋም አጠቃላይ ሁኔታ ስትናገር በኃይል ሳይሆን በምርጫም በሰላምና ዲሞክራሲ ሀገር የሚመራበት ስርዓት እንዲመጣ ስትታገል መኖሯን። ማቻዶ ባለፈው የፈረንጆች ዓመት በተካሄደ ፕሬዝዳንታዊ ምርጫም ከኒኮላስ ማዱሮ ጋር ለመወዳደር ሞክራ በመንግስት ክልከላ ሳይሳካላት ቀርቷል። ሆኖም በምርጫ ተፎካካሪ ለነበረ የተቃዋሚ ፓርቲ ድጋፍ በመስጠትና መራጮችን በማስተባበር አስተዋጽኦ ማድረጓም ይነገራል። በመጨረሻው ውጤት ማዱሮ ማሸነፋቸው ይፋ መሆኑን ተከትሎ በምርጫው ማጭበርበር ተፈጽሟል የሚል ተቃውሞ አሰምታለች። የማዱሮ መንግስት በፈጠረባት ጫናና በደረሳት ተደጋጋሚ የግድያ ዛቻም ከቅርብ ጊዜ ወዲህ ተደብቃ እንደምትኖር የኖቤል ኮሚቴ ትላንት ባወጣው ጽሑፍ አመልክቷል። አምባገነኖች ስልጣን ሲይዙ የነጻነት አራማጆች ጎልተው ይወጣሉ። ዲሞክራሲ ሁሌም ጸጥታ መርጦ መቀመጥን በሚጠሉ ሕይወታቸውን አስይዘው በሚታገሉና ድምፃቸውን በሚያሰሙ ይራመዳል፣ ተከብረው ይኖራል ሲል ኮሚቴው የማቻዶን ማሸነፍ ባስታወቀበት ጽሑፉ ገልጧል። ማሪያ ኮሪና ማቻዶ ማሸነፏ ይፋ መሆኑን ተከትሎ ዋይት ሀውስ የኖቤል ሽልማት ኮሚቴው የትራምፕን የሰላም ጥረት በሚገባም አልተመለከተም ሲል ተችቷል። ኮሚቴው በበኩሉ የትራምፕ የጋዛ ተኩስ አቁም ተሳክቶ ለውጤት የበቃው የኖቤል ሰላም ሽልማት እጮች ልየታ ተጠናቆ የመጨረሻ ምዕራፍ በደረሰበት ጊዜ በመሆኑ ፕሬዝዳንቱን ማካተት አልተቻለም ብሏል። በሌላ በኩል ትራምፕ ለውጭው ሰላም ቢፈጥሩም በሀገር ውስጥ ህገወጥ ስደተኞችን ለማስወጣት ተመጣጣኝ ያልሆነ ኃይል በመጠቀም ወንጀል እየሰሩ በመሆናቸው ሽልማቱ አይገባቸውም የሚሉ ወገኖችም አልጠፉም። በነገራችን ላይ ፕሬዝዳንት ትራምፕ ትላንት ሽልማቱን ያሸነፈችውን ማቻዶን የቬንዙዌላን ሕዝብ ፍላጎት በማንጸባረቅ ድምፅ ሆናለች ሲሉ በቅርቡ ማድነቃቸውን ዘገቦች አመልክተዋል። ከአንድ ሚሊዮን ዶላር በላይ ሽልማት የሚያስገኘውን የዓለም የሰላም ኖቤል ሽልማት ካሸነፉ ታዋቂ ሰዎች መካከል የአሜሪካም የቀድሞ ፕሬዝዳንት ባራክ ኦባማ 2009፣ የፊንላንድ የቀድሞ ፕሬዝዳንት ማርቲ አቲሳሪ 2008፣ ከአፍሪካም የላይቤሪያ የቀድሞ ፕሬዝዳንት ኤለን ጆንሰን ሰርሊፍ 2011 እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይጠቀሳሉ። የእስራኤል የቀድሞ ጠቅላይ ሚኒስትሮች ሺሞን ፔሬዝ፣ ይሳቅ ራቢን እንዲሁም ደግሞ የፍልስጤም ፕሬዝዳንት ያሲር አራፋት የ1994ቱን ኖቤል ሽልማት በጋራ መውሰዳቸው ይታወቃል ለመካከለኛው ምስራቅ ሰላም ወሳኝ የተባለውን የኦስሎ ስምምነት ፈርመው እርቅ በማውረዳቸው። በሱዳን በአንድ የተፈናቃዮች መጠለያ ጣቢያ በተፈጸመ የድሮን ጥቃት ስልሳ የሚጠጉ ሰዎች መገደላቸው ተነገረ። በኤልፋሻር ከተማ በሚገኝ የተፈናቃዮች ጣቢያም የፈጥኖ ደራሽ ኃይሎች በድሮንና በመድፍ ፈጸሙ በተባለው ጥቃት ስልሳ ሰዎች ሲገደሉ በርካቶች መቁሰላቸው ይነገራል። ከሞቱት መካከል ሴቶችና ልጆች እንደሚገኙበት ተመልክቷል። ፈጥኖ ደራሽ አልፋ ሻር ከተማ የሚገኘውን የሱዳን ጦር የመጨረሻ ጠንካራ ይዞታ ለመቆጣጠር ያለፈውን አንድ ዓመት ሙከራ ሲያደርግ ቆይቷል ነው የሚባለው። በከተማው ያለው ሁኔታም እጅግ አሳሳቢ መሆኑ ሲነገር፣ ከግድያና መፈናቀሉ በተጨማሪ ረሃብና በሽታም እየተስፋፋ ነው ይባላል። በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይል መካከል ለሁለት ዓመታት በዘለቀ የእርስ በርስ ጦርነት ሚሊዮኖች ተገድለዋል፣ ተፈናቅለዋል። እንደ ጋዛ ሰርጥ ሁሉ ሱዳንም ከፍተኛ በሆነ ሰብአዊ ቀውስ ተመታለች ይላል የመንግሥታቱ ድርጅት። ኳታር የአየር ኃይል ጣቢያም አሜሪካ ውስጥ ልታቋቁም መሆኑ ተሰማ። በአሜሪካም አይዳሆ ግዛት ለሚቋቋመው የአየር ኃይል ጣቢያም የኳታርናም የአሜሪካ ሚኒስትሮች ወይም ደግሞ የመከላከያ ሚኒስትሮች ትላንት በዋሽንግተን ዲሲ ስምምነት ፈርመዋል። ፕሬዚዳንት ዶናልድ ትራምፕ የኳታርን ደህንነት ለማስጠበቅ የገቡት ቃል አካል ነው ተብሏል የትላንቱ የመግባቢያ ሰነድ የኳታር አየር ኃይል በአይዳሆ ግዛት ጦር ሰፈር ለመገንባት የቀረበ ጥያቄ ተቀባይነት ማግኘቱን አበስራለሁ ብለዋል የአሜሪካ መከላከያ ሚኒስትር ፒት ሄግሴት። የሚገነባው አየር ኃይል ጣቢያ የኳታር ኤፍ 15 የጦር ጀቶች የሚስተናገዱበትና አብራሪዎቻቸው በቂ ስልጠና የሚያገኙበት ነው ተብሏል። የኳታር አሜሪካ ትብብርና ወዳጅነት አንደኛው ማሳያ እንደሆነም ገልጸዋል ሚኒስትሩ። በአሜሪካ ሚሲሲፒ ግዛት ለአንድ የትምህርት ቤት ስፖርት ውድድር በተሰበሰቡ ሰዎች ላይ በተከፈተ ተኩስ በጥቂቱ አራት ሰዎች ሲገደሉ 12 መቁሰላቸው ተነገረ። ከሚሲሲፒ ግዛት ዋና ከተማ ጃክሰን 200 ኪሎ ሜትር ርቀት ላይ የሁለተኛ ደረጃ ትምህርት ቤት ስፖርት ውድድር ለመመልከት በተሰበሰቡ ሰዎች ላይ እስካሁን ማንነታቸው ባልተነገረ ግለሰቦች ተኩስ መከፈቱን ዘገቦች አመልክተዋል። ከቆሰሉት መካከል አራቱ በአስጊ ሁኔታ እንደሚገኙ የጃክሰን ከተማ ገልጿል። በአሜሪካም ከቅርብ ጊዜ ወዲህ በየከተማው በግለሰቦች የሚፈጸሙ ጥቃቶች እየተበራከቱ መሆናቸው ሲነገር በታዋቂው አክቲቪስት ቻርሊ ከርክ ላይ በቅርቡ የተፈጸመውን ግድያ ሳይጨምር በተያያዘው የፈረንጆች ዓመት ከሦስት መቶ በላይ የተኩስ ጥቃቶች ተፈጽመው ከ330 የሚልቁ ሰዎች ሲገደሉ 1400 ገደማም መቁሰላቸውን መረጃዎች ያሳያሉ። ይህ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 መልካም በዓል ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራት እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ አለምነህ ዋሴ ዜና